ንበ የእሱ ልጅ የሞተ ቀን ጥሩን ባይነፋውን ልጅ ታውቀዋለህ? አላየኸውም? ከፍ አለ። የምን አድርግ ነው ነገሩን? በሞት ላይ ደስታ ምን አለ መሰለኝ። የዚያን ቀን የለፈፈ ድንቁ ነው እሙት አሁን በይ ሰሞን እንዴት እንደሆነ አሁን እጀ ዳምጤንም ላወጋው ነው። ትንሽ እንትን ካይ ካይ እንዳይለው በዚያም በዚያም ሰው እንዳይወቃቅሰው ዳምጤናን ሄደን ሰብሳቢው እንድናናግረው ላረግ ጀሩ ወደ ዳምጤ ነው ዝም ብል እስቲ እንደው አረ ተዋረድ

ልሙትልህ በጣም ታማኝ እንዲያውስ እንዲያውስ ሰው ሰው ሲደሰት አትወዱ። ሀገሩ ተፈናቅሎ ሌላ ሀገር ሲሄድ ነው እናንተ ደስ የሚላችሁ። በልድ ዳምጤ በጠዋቱ ነው የሚወጣብህ፣ እቤት እንድታገኘው ሁድ እንዲያው አውግታችኋል? አግኝተኸው ነበር? አረ እንዲያው እንዲያው ባልገናኘው ይሻላል። እንኳን አልተገናኛችሁም። ዘር አንተ ተፍተህበት ተሆነ እንዳንተ ነው፣ እንደዚህ ዝም ብሎ ተላይ ተላይ የሚያናግረው አስናታችሁ። ድሮና የዚህ አንተ ምን ሆኖ እናንተ እንደው አሁን ልጅ ጥሩምባ ነፈፈ ብለህ እንደው ልትናገር ስትሄድ አታፍርም? እንጂ ድንኛ ስራ እንዳስያዝከው ሁላ አሁን ሲያረጉሟል። ሰርግ ቤት ቅጠረው ነው የሚጀመር። መጀመሪያ እድር፣ ኋላ ሰርግ። ኋላ ላይ ይሆናል እንግዲህ ማን ያውቃል ጥሩምባ አፈሪያ ብላ ይሄን ምን አባት ያክላል። ነጋዣ ምን አይነቱ ጭም ልቅ ነው። ሰው መሳዬ ደስታዬን ብነግረው ይጭምንቅ ዳንዴር ዳንዴር። አቤት፣ እንዴት አደራችኋል? ደህና ሰላም አደርኩ። ሰላም ነው፣ ደህና ነኝ። አለን አለን። ዛሬ ምነው በጠዋቱ ምን መጣ? ሲያበራ መጠኝ እንጂ አንድ ጉዳይ፣ ብርቱ ጉዳይ። አንቺ ወደ ቤት ግባ።

ስትሞት ጥሩም ባይነፋላል አንቺም በእሷ የሚነፋል ልቀዳሚውን እግዚአብሔር ነው የሚያውቀው። ዝም ብለህ አፍ እንዳመጣልህ ትናገራለህ። ይልቁል ታዋርተስራው የድሮ ሰርቪስ ጎማውን መጠጫውን የሚያጠብ አንድ ሴት ይፈለጋል። እች ማነች? አንልጥው እሷን እናስቀጥራታለን እንጂ። አሁን እንደውም የልጅህ ሲገርመኝ ደግሞ ብለህ ብለህ ቤት የመጣህ እሙት ከፍ አለ። ምንድን ነው እንድህ ቅናት? ሸጋውን ስራ ይዞት ልጅህ አኮራን እኮ እሙት አኮራኝ እኮ እኔ እራሱ አሁን እኮ የወንድሜ ልጅ የድር ለፋፊ ነው ብዬሽ እኮ አሁን ለአገር ልናግር እሙት ኮራው

ይች ልብስ አጊህል ከፍ ያለ ሲመጣ አዘልኝ የመጣይችን ነው መቼም ሲወስደኝ አይደለም እንግዲህ፣ እያጎክ ነገሩ ነው። ጥሩ ነው። አንተ ልጅ እሱን ነገር መል ሆነ ብለውደበልራ ወይ ቅጥ ማጣ በላተቀ ራ ተይ፣ እንግዲህ እነግርህ ያለው እዚህ እንዳታጩፍብኝ ጆሮ የለ እና ወዲያ እሄዳለሁ እኔ። እነግርህ ያለው የመንደሩ ሰው በሞላ ነው፣ ጠላውን እየዘቀዘቀም ይመጣል ጉዱን ለማየት ደግሞ ፈጣሪ ሳይል እዚህ ታሟረትብኝ ሄዳ። አሁን አስቀምጠው እሱን ልዘቀብለኝ ታዲያ አለው

ይኸውልሽ እየተድጎማልሽ ዳምቄ ደሜን አገኘሁት። ኧረ ደግሞ ዳምቄን አገኘሁት። ሁሌ አንቺ ሀሳበችው እንደት ነች? ምን ብለሀቸው በድንቁ ስራ መቀጠር? ይኸውልህ እንዲህ እታምታቶባት ነፋው ምን መጣት ነው እንደዚህ? ድንቁ እኮ በክፉ አይመራ። እንዲህ ብላ ታጌችው ስልኩንም ባንገሪው ቀማሽ። አንቺም እንግዲህ እነግርሃለሁ ከፍ አለን የጉብል ጨዋታ እንደት አይነት ነገር ነው? እንዲያውም ማለት ነው ተብላችኋል

ነው ላይ የሚጫወትበት የሚጫወተበት ይኸውልሽ፣ ልምገርሽ አንተ እንኳን አገዛው ብሎ ነው እንጂ እንደው ደስ ቅናት ቢጨንቀረው ቢጨንቀረው ነው። አሁን ይልቅ የሚበላ ነገር የለሽም? ዝም አንተ